እኮ እሺ፣ እዚህ መምጣት እያስደነገተኝ ይችላል፣ ግን ደግሞ ተረጋጋ። ከእዛ በኋላ ጊዜ ስተረጋጋ ይቅርታ ጠይቃለች፣ ብቻ መካከል ያለው ነገር አብቀቷል። ሶ ከዚህ በኋላ ጠላቶች አይደላችሁም። ጠላቻም ሊኖራቸው አይገባም። በመካከላችሁ አለመግባባት ተፈጥሮ ሊሆን ይችላል። ያም ጉዳይ ደግሞ የአብርሃም ጉዳይ ነው። እንትን ልሰስት ብለሽ የመቷ አናትሽ ላይ ይሰራል። ከዛ ሽንቱን አናትሽ ላይ ይሸናል። ከዛ

ውልዱ ምንድን ነው የሚማረው? እኮ ነው እኛ እኮ እዚህ ጋ እኮ ምንጮ ይስሩ ምስትና ባልታ ፈቅዶ ወዶ ነው መሰረተኛ ዛጋ። ወይ ሩታ ከያቡርሽ ጣልታ ቤት አከራይታ ወጣች። እንደዚህ ሆነት ቅንጥሳ የምንትሰምሎ ይሄ ሙድ እኛም በቃ ዱሮ ገብቶናል፣ አወቀን። ግን ውልዱ ምንድን ነው አሁን? በዚህ ሰዓት እኮ ትንሹን ትልቁን እኮ ስልክ ይዞ ነው የሚኖረው፣ አይፓድ ይዞ ነው የሚኖረው። ስለዚህ ምንድን ነው የምንማረው? በቃ ይሄን አገር ምንድን ነው የምናስተምረው? ምሉ ላይ ትኩረት አድርጉ እንጂ ቤተሰቡ መጋሹ የምን አረገ? እናቱ ምን አረገች? ወልዳ ስራ ሳደገች እንዴ? እናንተ እናት አባት የላችሁም እንዴ? ዘግዝቁ ካፈለጋችሁ እሱ ምሰራው እሱ ነው። እሱን ዘግዝቁ። እናትና አባት አትንኩ እንዴ። ወይንን አረ በማርያም አራ፣ አራ ሙስሊም ኮናች እንደምብ ያለ እናትና አባት ቤተሰብ ጭራሽ አትንኩ፣ አትክተቱ። እነሱ ተጫማለቀ ኦኬ። አንዴ ቤተሰብ አስገብቷል ግን አትክተታቸው፣ አትዝግዝቁ። ትጠይቃላቸው ነገ ጠያቂ እኮ እኛንን እነሱ እነሱ በሰሩት አጽያት እኛ ምን አታያረገን እነሱ በሰሩት ግፍ እነሱ በተጨበላለቁት አጽያት እኛ የነሱን አጽያት አጣቢ ማናረገን ስራ ራሳችን አውቀናል ወይ ይሄንን አገናዘብናል አላገናዘብም እንዴ ማደገብ ካለባችሁ እኛ አሁን በቃ ሴት ጎና እኔ አይሆ ሶስት አራት ወር ነኝ የሱ ቤት ድርሽ ከትላንት ከተላንተ ነበረ ነበር አሁን ሱ ከሷ ጋር ሲቆስማ ተዳስሎ ያዩ አልሄድም በቃ መፍትሄ ነው ስልኬ ነው

ወርቅዬ የልንገር ሌሎቹ አይተቀዝቁ ግን፣ ይችል ሁልጊዜ የምዘቀዝቀው ሁልጊዜ እናት አባት ቤቷ ውስጥ ብገቢ፣ በቃ ቤተሰብ ማንንም የሰው እናት የሰው አባት የምዘቀዝቀው ይሄ ነው። በቃ ጨርሳ እናት አባት የለትም። በቃ የእናት አባት ይቅር አታውቅም ወይ ኖራ የሚዘቀዝቁ ልጆች እነማን ናቸው? ክያ አሁን እርሷን በጣም ነው የምትወዳት። ክያ ትዘቀዝቃለች ነጋሽዬ ዘቀዘቀምስንገሽኛ ሩታን ተወደደ ማለት ነው። ልንገርሽ ማሬ አንድ ነገር ምነግርሽ ነገር እኛ አያገባንም ስለ አብራሽ ስለዚች ስለወድ ላይ አያገባንም። ሩታን ተወደደ ድረስ ማንን ምን አገባት የምዘቀዘቀው አብረሽ የፈለገውን ያጣ የፈለገውን ይጨማለቅ። ራሱ ህሌናንወንጆትንበል ምን አገባን እኛ። ሴት ለተገደፋችሁ ሴት መገደፍ አለባችሁ። ቤተሰብ አንድ ናቸው። ሜላት ያላችሁን አሰማችሁም እንዴ በቀደም ራሱ እኛ ቤት እያወሩ ነው። እና ምን አገባችሁ? ቀርሞስ እናትና አባት አብርሃምንስ የመዘዘቅስ መብት ማሰጣችሁ ምን አገባችሁ? ሩቲን ተወደዳችሁ ሩቲ መውደድ ምን አገባችሁ? ቀርሞስ አብርሃምንስ የመዘዘቅ ምን አገባችሁ? እኔ አንድ ሰው ልንገርሽ፣ አንድ ሰው ታየሁት ስራውን ታየሁት። ዞር ብዬ እንኳን ለመዘዘቅ ዞር ብዬም አላየሁም። ለምን ሰቀዝቁ ሆነ ሰው ተወጃለሻልና